ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ሁሉ መልካም ታንታሩ ሰላም ሁሉ መልካም ነው። እንዴት ናቸው ዛሬ እኔም ማላት ዛሬ ደግሞ እንግዲህ ያው አዶናይ እና አርቲስት ሰለሞን በጋለ ያው መኪና ቻሌንጅ እንደሰጠ እናቃለን አይደለ? ብሩክ ርስቴድ ነው ስቴድ ነው የሚባለው ወይ? ጉዴ አማርኛ ጠፋብኝና፣ የብሩክ ያው እንደምናውቀው እዚህ ዱባይ ላይ ቤቶችን በማከራየት ቤቶችን በመሸጥ፣ እንዲሁም የራሱ ድርጅት ካለ ብዙዎችን በማገዝ የታለቀ ነው። ሰው ግጠኛ ሆኘ ነው የምነግራቸው ስልታዎችን አደዛ የሚያግዘው እውነት እናውራ ከተባለን ጉባኤ ነው የሚኖረው። በነገራችን ላይ የመዳም ቅመሞችን አግዛለ ይላል እንጂ አያግዝም። ምንድን ያገዘን ንገረን። የመዳም ቅመሞችን የሚያግዘው ታዋቂዎቹ ነው። የመዳም ቤት ያሉ ታዋቂዎች ብዙ ፎሎር ያላቸው ሚሊዮን ወይም በቃ ከአራት መቶ ሺ በላይ ያሉትን ማስታወቂያ ያሰራቸዋል እንዲሁም በተለያየ ምናምን

እውነታዊ ነገራቸው ብዬ ስላሰብኩ ነው ማለት ነው እና እርስ በርሳቸው ነው የሚጠቃቀሙት፣ እንጂ መልካም ነገር የሚሰራ በጎ ነገር የሚሰራ ምናምን ይባላል። እና የአዶናይም አሁን ታዋቂ ነው፣ መኪና ተሰጥቶታል፣ ብዙ ክብር አለው።

አሁን መኪናው አንድ ሚሊዮን አምስት መቶ ፎሎወር እንዲገባ ነበር የተባለው። አንድ ሚሊዮን ምናምን ገብቷል። ግና አምስት መቶ መጠበቅ የለብንም ችግር የለውም በቃ መኪናውን እናስረክባለን ሲሉ ትናንትና ቪዲዮ ሰርተዋል። ከሰዓት በኋላ ማለት ነው እና ያው እና አዶናይም እንግዲህ እና ጄዲ ነው የምትባለ ዱባይ ሊገቡ ነው እላቸዋለሁ ማለት ነው እና

እናንተ ተወን ታረው ሰው ለጤናው አደባባይ ወጡ ይለምናል። ይሁን የሆነ ሆነ ነገር ያረጋል ማለት ነው። አደባባይ ለወጡ ነው ማለት አንዳንድ ጊዜ ጤና ስትሆኑ ሰላም ስትሆኑ ደህና ስትሆኑ እኮ ነው አይፎኑንም ይዛችሁ የምትንቀሳቀሱትም የምታወሩትም። እኔ ግን አንድ ጥያቄ ልጠይቃችሁ፣ ቤተሰቦችን አይፎንም የያዛችሁ ሳምሰንግም ያዛችሁ ቅራጭ ቪዲዮ ሪከርድ ያድርግ እንደዚህ እንጂ ምንድን ነው ለውጡ ማለት እኔ ለውጡ ምንድን ነው? እኔ ያው ለውጡ ሆኖ የሚታየ ምንበታ ያቃላችሁ

እውቀት ለመገበየት ለነገሩ፣ በቃ ትውልድ እያበላችሁ ነው። ዛሬ የሆነ ሪከርድ አድርገ ትንሽ ላመጣ ነበር ግን አስጠላኝ። ማለት ምን ዘመን ላይ ነው የደረስነው? እንግዲህ አስንባሽ አልጋ ላይ ብቻ መተኛት ነበር የቀርብ። ዛሬ አልጋ ላይ ተኝተው ቪዲዮ ሲሰሩ አየሁኝ። ከዚ ወዲያ ምንድን ነው በቃ እንደዛ ሆነው በቃ፣ ሰው ደግሞ እንደዛ አድርጊ እንደዛ አድርጊ እያሉ ስለ እኛ ኢትዮጵያኖች እንዴት ነው የምንጠቀመው ተጠቀመው? እና አፕሊኬሽን አደረጋቸው እንደ እኔ፣ እንደ ሳራ እንትን ቢደረግ ስለሚል ምስላኝ ለወጣ ወጣ ያሉ ነገሮችን አትጠቀሙ ዝጠቀሙ እንደዚ እንደዚህ ሲታጋሉ ግን እንደዚህ አይሆንም። እና በጣም ከባድ ነው። ውድ ቤተሰቦች፣ እና ከአስራ ስምንት በታች ያለው ሰው የሚያየው ቪዲዮ አይደለም። እና በጣም የሆነ የሚያስጠላ ነገር ነው ነው ስጋችን ክብራችንን ማንጠፍ በጣም የሚያስጠላ ዘበን ላይ ነው የደረሰ። ሆነ የታደለው መልካም ነገር ይሰራበታል ብዙ ነገር። እኛ ግና ብሶች እንኳን መልካም ነገር ልንሰራበት እርስ በርሳችን ራሱ እየተብላላ መጣት ነው። ና ማስተማስጠ አንዳንድ ጊዜ ሰግጥ ፈምስ እያሉ ራሱ ላ መከራ እያሳዩና፣ አሁን አደሆነ የሰግጥ ፈምስ ብሎ መጨረሻ ላይ ልታሰር ነው መቆም አለበት የሚል ቪዲዮ ትናንትናም ፈርቷል። እያለም ነው ከዚህ በኋላ እንደዚህ። እኔ ቢሆን ማለት እዛ መድረክ ላይ ወጥቻ ራሱ እንደዛ ሲል ይሄን ደግሞ የምታስተላልፈው ከማ ይሄን መልስ ሆኖ ነው ብሎ ማይክ ነበር ነጥቶ። እንደዚህ ነው እንደዚህ ነው እያሉ ይላሉ። ሁሉም አስተያየት ሰጭ ሆናል። እና ለራሳቸው ከፈመሱ መኪናቸውን ከበሉ በኋላ ማለት ነው። እና ሰግጥ እስከሆነ ድረስ ያው እስካልጋቸው እራሱ አሁን መጥቶላቸዋል። በቃ እስካልጋቸው በቃ ምንም ፍሬ ሀገር የሌለው ምንም ጥርጥር የሌለም እና ውድ ቤተሰቦች ምን ትላለቁ? ምንችላቸው እስካልጋችሁ ለሚመጡ ሰዎች በጣም እኮ ነው የሚያስጠላው። በጣም ማለት ነው እና ምንም እንደምንማር አላቅም። ከሶሻል ሚዲያ ማለት ነው ምን እንደምንማር እና ያው እንግዲህ አዶናይም ግዛ ገባዋል። እንግዲህ ያው መኪናቸውን ትሸል እንግዲህ ያው በእጅ ይረካከባሉ ማለት ነው። እንግዲህ ያው ነብሩክ። እንግዲህ ያው መልካም የሚሰሩ ሰዎች የሚያግዙ ይባላሉ። እኔ የማቀው ግን ያው ታዋቂ ታዋቂ ነፋሲ ጋን ያሰሩ ነበር እነጆ እንዳንኤል እንደዚሁም በቃ እናተ ትልቅ ትልልቅ ሰዎች እየመጡ ያሰራሉ እንደው ፊልም ያሉ

ቤተሰቦቼ ሁላችን ላይክ ሰብስክራይብ ኮሜንት እያደረጋችሁ አበረታትኝ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። እንደየ ሰዓት ተጣጣራችሁ ከሙሉ መልክ ማዳር ባይ ባይ። ሁላችሁም ወዳችኋትን ባይ